ሽርክ ነው፣ የሰው አምልኮ ነው የሚጠራ ያ ነገር። ይህ ቅዱሳን የተባሉ እንትኖችን እነሱን ውዳሴ ነው እና ይህ በእስልምና ስለሚጠላ ይህን የሚሰሙ ሰዎች ነው የሚናገሩ ይሻሉት የእነሱንም፣ ተረጃቸው ጥቂቶቹ ማለት ግን፣ አብዛኛው ተሳዳቢ የእስልምና አይወክልም፣ ሙስሊምም ላይሆንም ይችላል። ይህን ተረጂ ትምህርት ላይ በርቺ፣ እስከዛ ድረስ የቻልሽው ነገር እንትን በይ ራስሽን ሰዎች በውስጥ እየገቡ እንዳይጎተጉትሽ እንትን እንዳይሉሽ የቻልሽውን ጥረት አርጊ። ትምህርቶችንም ትማሪያለሽ። ወደ ቀደመው ሰዎችን ከሽርክ የማውጣት ስራ ላይ ትሰማሪያለሽ። አንቺ ሙስሊም ነኝ ካልሽ ሙስሊም ነሽ። እኔ ክርስቲያን ናት ብዬ መናገርም አልችልም። በቃ ሙስሊም ነኝ ብለሻል፣ ሙስሊም ነሽ። አሁን እዚህ ጋር ስድቦች ናቸው ያንም ይህን ምትያለሹ ገብቶኛል። ያ ነገር ግን ይሄ በእኛም እንደገና በተመሳሳይ ስምም አንቺን ከእስልምና ለማውጣት የሚደረጉ ጥረቶች ነው የሚያሳየው። ትምህርቱ ላይ በርቺ። ለዚህ ለእነዚህ ሰዎች ደግሞ ቦታ አትስጪ። ለሚሰርጉሽም ሆነ ምንም ቦታ አትስጪ። ለአእምሮ ራሱ ጥሩ አይደለም፣ ለአእምሮ እንከን ይፈጥራል። ስራሽ ላይ በርቺ። ስራ ምሰሪ ከሆነ ስራሽ ላይ ነው ዋና ትኩረት ማድረግ ያለብሽ። በትርፍ ሰዓትሽ ደግሞ እየመጣሽ ጨዋታም ከሆነ መጫወት ነው ልታረጊው፣ ነገር አይ፣ ይሄ ለአእምሮ ራሱ እብድ ያደርጋል። ሰዎች ንግግር መከታተል ካላህ ነው ምናልባት። ሰላት ደርሱብኛል፣ በርቱ፣ በሰላም ውይቱን በሰላም አርጉት። አንቺ ትምህርቱን እንቀጥላለን፣ ሂዲያ። ካላህ ነው ሀያ ሦስት ሰዎችን የቤት ሻዳ ቢይዙ ሰበብ ሆኜ ሊሆን ይችላል። ግን ሄዲ ያው ካለ ከእኔ አይደለም። ለዛ ሰበብ እኔ ሀጃ ለ እንዳገኝ ወይም እንድጠቀምበት አላህ ለልቶኝ ሊሆን ይችላል፣ ወይ ፈጣሊ ለልቶኝ ሊሆን ይችላል። ኦደርዋይስ ግን እኔ ያዙ ስላልኳቸው አይደሉም የያዙትኝ እና ይሄ ያላህ ስላ ነው። ማንም አይደለም። ግን ደግሞ እኔ ነጻ ፈቃድ እስከሰጠሁኝ ግለጽ ሙስሊሞች ቤቷ ላይ መዝሙር መከፈት የለበትም ካላችሁ መምጣት እኮ ይቻላል። ገብታችሁ ኔ ላይቬንስ ከፍት መታችሁ ዳዋ ማድረግ ትችላላችሁ። ፍቃድ እኮ ሰጥቻለሁ። አትግቡ፣ አትምጡ ኔ ጋር አላልኩ። መታችሁ ማስተማል ትችላላችሁ። ከመስደብ ወይ ሌላ ነገር ከማለት መቶ ማስተማል ይቻላል። ምንም ማለት አይደለም። መቶ ቁልሃን እንስማ ብሎ ማለት ይቻላል። መብት ነው። አልከለከልኩማ። የከለከልኩት ነገር የለኝም። የመጣን እቀበላለሁ በቂ የመጣን እቀበላለሁ። ሁሉንም ሶሻል ሚዲያ ይህ ማለት ግን የሆነ እምነትን ማሰደብ ወይም መተላለፍ ነው ብዬ ስለማላምን ሶሻል ሚዲያ የሁሉም ነው ብዬ ስለማምን ይህንን ያደለኩትን። ከዛ ውጭ በእኔ በኩልም በሌሎች ሰዎችን በኩል ቢሆን አላህ ሂዳያ ሰጥቷቸው፣ ሻዳ የያዙ ሰዎች አላህ ጽናቱን ይስጣቸው። በእውነት እውቀትንም ጽናቱንም ሁሉንም ሰጥቷቸው በዛው ላይ ሄዱ እኔ ሊንዳ እንደዚህ አይነት መስፈልት አለኝና በሊንዳ ተመልታችሁ በእውነት የትኛችሁም እንደዚህ አይነት መጥፎ ምግባል ነው ከሚባልበት ወይም ከሚወገዝበት ተግባር ላይ እንዳትገኙ። እኔ ማንንም አልወክልም፣ እኔ ማንንም አልወክልም። አይደለም እምነትን እናት አባቴን መወከል የምችል ልጅ አይደለሁም። አይደለም እምነትን አገሌለ ወክል የምችል ልጅ አይደለሁም። አንድ ታላ ሰው ነኝ፣ ታላ ሰው እኔ ሁልጊዜ እላሴን ማተናንስ ስለምወድ እላሴን ታላናይ ነው ምለው ከፍታም ክብልም የሚገኘው ከሱ ስለሆነ አንድ ታላ ሰው ነ ከኔ አንድ ታላ ሰው የሆኑ አይነት ስሎችምንም አይነት ነገርስክት እንዳታደልጉ። ከኔ ጥሉ ነገር ያላችሁትን ወሰዱ፣ መጥፎ ያላችሁትን ነገር ታዉት። እምነታችሁ ላይ መጥፎ የሆነ ነገር ልሚያመጣባችሁ ከሆነ ታዉት። ለምሳሌ ጥያቄ ልጠይቅሽ ነው። ሙስሊም ሆነሽ ቤተክርስቲያን ገብተሽ ጸሎት ታደርጊያለሽ? ወይ ደግሞ ሰላት ትሰግጃለሽ? ከእነሱ ጋር ትጸልያለሽ? የእነሱ ጸሎት ይህ ነው። እኔ የትኛውንም በማደልገው ነገር የትኛውንም ነገር አልወክልም እያልኩሽ እኮ ነው። አጭር ነገር ነው። አደባባይ ላይ የምታረጊው ነገር እኮ እምነቱ ብቻ አይደለም። በጠቅላላ ይሄ የእኛን ያላችሁት ሰማሽ ከሆነ አትበይ ላይ መዝሙር እየተሰማ ከሆነ በሙስሊም ስም አራት ስሪ እኔ እንደዛ አሁን እቀጥልበታለሁ። ብለ ቅድም ቅድም ይቅርታ ጠይቀሽ ነበረ። አሁን ደሞ ይቅርታ የጠየኩት በማላውቅበት ጊዜ ነበረ ነው። ካወቅኩኝ በኋላ ግን ታላ መሆኑን ካወቅኩኝ በኋላ እኔ ሶሻል ሚዲያ ነጻ ፈቃድ ስለሰጠሁኝ ያኔ ያንም ባለማወቅ ክርስቲያኑ

ሙስሊሙም ክርስቲያኑ መኔ ቤት ላይ ነፃ ፍቃድ አለው። በቃ ለማስተማር እኮ አይደለም እናውራው ወይ፣ ለማስተማር መምጣት ይችላሉ። ክርስቲያኖች ሲመጡ አንቺ ኢጃብ ያደለኩበት ፎቶ አግባብ እንዳልሆነ ስትናገር ኢጃብ ያደለኩበት ፎቶ አግባብ እንዳልሆነ ስትነግሩት ለበስኩበት ፎቶ አይደለም ምን ይሁን? አከበልኳችሁ። አሁን እኮ በጣም ስላከበልኳችሁ ስላገር ያመለሽ ሂጃብ ማድረግሽ ምስሊም መሆንሽ ምንድን ነው ጥቁሙ? ልንገራችሁ በጣም ስላከበልኳችሁ፣ እናንተን በጣም ስላከበልኳችሁ፣ የምን ያላችሁሉላ አከበልኩላችሁ። ስላከበልኩላችሁ ሂጃብ አድልግ ያለበት ፎቶ እዛ ባለ ሶሻል ሚዲያ ላይ ሆኖ መዝሙር መሰማቱ አግባብ ስላልሆነ ነጠላ የለበስኩበትን ለጥፌ መዝሙር አሰማለሁ። ይሄ አቋሜ ነው ይኖ ጸጉሌን ተገልጬ ያለበትን አድልጌ ላሰማ እችላለሁ። ይሄ አቋሚ ነው። በቃ አቋሚ ማንም ሰው ወደዚህ ወደዛ ሊያደል ገኛ አንድ ነገር ተናግሬ ለ በመጀመሪያ ሊንዳዬ አንቺ ቤቴ ክርስቲያንም ሙስሊምም እንደፈለገ ማድረግ ይችላል ማለት፣ ይሄ አትርሱኝ ማለት ነው ለ አትርሱኝ። ለምን ትረሱኛላችሁ? አደንዳልኩኝ ነው። ስለዚህ እኛ ሙስሊሞች ነን እምነታችን እንደ አሁን ቀልድ አይደለም፣ መያዝ ነው። ቀልድ አይደለም፣ መያዝ ነው። ቁም ነገር ነው እያወራን አይደለም? ገና ግድም ጀምረን እያወራን ምንም አልተግባባንም። ስለ ግለሰብ ስለግለሰብ ነው የምናወራው፣ እኔ ምን አገባኝ? ስለግለሰብ እንደ አንቺ የምትከራከሪው ሃይማኖት እሺ? ነው ገባሽ? አንቺ ቆይ ሊንዳ፣ ሀሳቤን አስጨርሺኝ። የሚወጣ አድር እኔ በነገራች ላይ ሃይማኖተኛ ኮንኩ ሃይማኖተኛ ነው። ገባሽ? ሃይማኖት የማይፈቅድልኝ ነገር አላደርግም። የሆነ ግለሰብ ደስ እንዳይለው ብዬ እንደዛ አላደርግም። ግለሰብ ግለሰብ ነው። ሙስሊም፣ ክርስቲያን የራሱ የሆነ ደካማ ጎና አለ። ሰዎች ፍጡር ናቸው፣ ደካማ ጎና አላቸው። በቃ ስሜት አላቸው። ይሰድቡሻል፣ ይናገሩሻል፣ ግን እነሱ ሃይማኖት ሊሰጡሽም ሊነሱሽ አይችሉም። ነው ገባሽ? አንቺ ሃይማኖት የሚፈቅደው ነገር አታደርጊም። መዝሙር ስታዳምጪ እኮ ከአምላክሽ ጋር የምታየው ገባሽ? እምነትሽ አይፈቅድም ያንን ነው እያለን እኮ አሁን አንቺ ከግለሰብ ጋር ነው ለይ፣ ተግባበች ታያቸው፣ በቃ ውስታቶች ምናምን የራሳቸው ጉዳይ ተያቸው። ሰዎችን ተያቸው በቃ ሰዎችን እርሻቸውና ሃይማኖትሽ ምን ይላል አዲስና ቁርአንሽ ምን ይላል ያንን አንብቢ በቃ ማሬ ታያቸው ግለሰቦችን ተያቸው በቃ እነሱ ሰው ሰው ነው በቃ ሁልጊዜ ሰዎች ሰውን ይታቻሉ ከትችት አይወጡም ታይወጡ ገባሽ አንቺን ሊመሩሽ ይፈልጋል በዚህ ምናምን ታያቸው በቃ እነሱ የራሳቸው ጉዳይ እንደ ነገ ጠዋት ስትሞቺ አንቺ አብረውሽ ይቀብራሉ እንደ ነገጣት ነገ ጠዋት የፍርድ ቀን እሷ ብርሽ ይቆማል። እንዲህ ዛሬ መቶ አፉን የሚያለቀቅብሽላ ታያቸው፣ ግለሰቦችን አንቺ ግን ዋና አምላክሽን ላ ለማስቀየም ሞክሪ ነው። ገባሽ ግለሰቦች እምነትሽ ላይ ጠንካራ ሁኚ። ግለሰቦች ኡስታዝን ባያቸው ምናምን ታያቸው፣ እነሱን ሰዎችን ካየሽ ቆይ አንድ አምጪ ቆይ፣ ልጨርስ። እስካሁን አውርተሻል፣ ልጨርስ። ምንም ቁም ነገር እያወራሽ አይደለም። እንመክርሻለን፣ ትነግራልሽ፣ ምንም አትሰሚም። ገብትሻል? ሰው ሰው ነው፣ በቃ ሰው ሰውን ከመተቸት ወደኋላ አይልም። ግን አንቺ ስትሞቺ፣ ነገ የፍርድ ቀን አብሮሽ ያ ሰው አይቆምም። ቲክቶክሽ እንዳልተሽ ብትወጪ ማንም ነው የማይታወቅ ማንም ከማንም ጋር ይታወቅም። ገባሽ? አንቺ ግን ራስሽን በራስሽ ለመለወጥ ትጊ ነው፣ በቃ አንቺ ራስሽን በራስሽ ለመቀየር። ገብትሻል? እኔ ሃይማኖተኛ ከሆንኩ ሃይማኖተኛ ነኝ። እኔ ድርድር አላውቅም። ሃይማኖት እንዲያንቺ፣ ሃይማኖት እኮ ቀልድ አይደለም። ሃይማኖት እኮ የዘላለም ህይወት ነው። የምር አሁን ላይ እንደወረከሰብን እንጂ ሃይማኖት ቀልድ አይደለም፣ ቁም ነገር ማለት ነው። ሃይማኖት ይዘላልሆይሃይማኖት ሳይሆን እምነት ያለኝ ሚውት አድርጊ ሚውት አድርጊ እሺ እሺ እሺ። ሃይማኖትና እምነት ምንም ልዩነት የለም፣ ሲጀመር ሃይማኖት እምነት ነው። ገብቶሻል። አንድ ሰው ሲያምን አምላኩ የማይፈልገውን ነገር አያደርግም። ገባሽ። እኔ አማኝ ከሆንኩኝ አምላኬ የማይፈልገውን ነገር አላደርግም እኔ ለምሳሌ ሙስሊም ቢሆን እስልምና የማይፈቅደው ነገር አላደረግም። ለምን መዝሙር ከፍታለሁ? ለምን መዝሙር አዳምጣለሁ? ለምን የማይሆን ቦታ ገብቼ ራሴን አረግሳለሁ? ለምን ሃይማኖት የሚሰደበት ቦታ ለምን እውላለሁ? ለምን ከማይሆን ሰዎች ጋር ለምን ህብረት አደርጋለሁ? ገብቶሻል። አያስፈልጉኝም። ዛሬ የሚያጨበጭብልሽ ሁላ ወዶዎች እንዳይመስልሽ፣ ወዶዎች አይደለም። ያንቺ ነፍስ ለማዳን አይደለም፣ አስመሳዮች ናቸው። ስለማውቃቸው ነው። እያንዳንዱ ማለት ነው ሙስሊም ክርስቲያን ቢሆ አስመሳዮች ናቸው። ገብቼ እኔ ሙስሊም ክርስቲያን በአናቱ መተከል ይችላል፣ አይመለከተኝም። ግን እኔ ግን በአምላኬ ድርድር አላውቅም። እማመልኮን አምላክን ጠንቅቄ ነው የማውቀው። ገብቶሻል። ያን ግን አላስነካም ያን ግን አታስነኪ ነው ገበሽ ግለሰብ ተው፣ ግለሰቦችን ካየሽ አንቺ ኡስታዞችን ከሆነ የምትከተው የሆነ የሆነ ሰው ነው የሆነ ሳባዲን ከሆነ የምትከተው ሲ ነው አንዱ ከሆነ እኮ ቆይ አሁን አይደለም። አሁን አንቺ የምታደርገው ነገር ልክ አይደለም ሊንዳ። በቃ ስታት ላይ ነሽ ገባሽ። ስታት ተብሎ ሲነገርሽ መኝ ገባሽ? አንቺ የምር የምር አማኝ የተውበት ጊዜ ያለኝ ካሌለኝም ደግሞ የወልቅ አማቀን ፈጣሌ ጋር እንደሆነ ላሴ የምተሳሰበው። እኔ ስለ ሰዎች ምናገባኝ? እኔ ስለ ሰው አይመለከተኝም እኮ ስለማንም ሰው አይመለከተኝም። እኔ ሊንዳ አለኝ በሊንዳነቴ ለምሰላው ኃጢያት ለማደልገው ነገር በጠቅላላ ያ የፈጠለኝ ፈጣሊ ከኔ ጋር ጊዜ አለው የምህለት ጊዜ አለኝ የቅጣት ጊዜ አለ አለቀ እሱ ነው የሚቀጣኝ ሰዎች ማለት ማን ነው ቆይ

አይደለሁም ብላለች። አይደለሁም ብላለች። በቃ ተዋቂዋበበበቃሰለችስትስነጻት ሆድሺ ባባል እንዴ፣ ይናፍቅሻል? አይ ግልጽ ጥያቄ ነው የምር። ሆድሺ ባባል ይናፍቅሻል? መዝሙሩ ምናምን ይናፍቅሻል? አቷሽ ተናገሪ። ሁለተኛ አንድ ሰው አንቺ ጋ መቶ ኮመንት አይጽፍም አንቺንም አይጨቀጭም አንድ ሰው አይጽፍም። እጅ ጋር ተናገር እኮ ከልክላቸው በቃ አንድ ተላ ሰው ነኝ እኮ ንገሪና። አሁን አንቺ አሁን ሙስሊም ነኝ ነው የምትዋርል? አሁን ላይ ሙስሊም ነኝም ክርስቲያን ነኝም አላልኩም ሊንዳ ነኝ ያልኩት። ምንድነው እንደዚህ የምታወዛግቢው አንቺ ራስሽንም እኛ ነው እኔ ከላሴ ጋር አልተወዛገብኩም። እኔ የምታምንለት እማምነው ፈጣሌ ያለኝ፣ በቃ ይህቺ ልጅ ፓጋን ሆናለች። እኔ ግልጹ ልንገራችሁ፣ በቃ ሙስሊም ከዚህ በኋላ ሰምታችኋል። አንድ ሰው እንዳያባብላት፣ እንዳይጽፍላት፣ እንዳይሰድባት በቃ ያስሽ ጉዳይ፣ መንገድሽን ጨርቅ አድርግልሽ፣ ይቅናሽ። አስቀድሽ ቪዲዮ ለቀሽ በእናትሽ እኔ ላይ በስተት ነው። በቃ የሰለመችው። ሌንዳዬ ግን አንድ ጥያቄ ነበረኝ። ወይ ልታወርደው ነው እንደ ቃል ተናደር ድሮ ቪዲዮሽ ናቼ ኖርማል ነው የምታወሪው እና ቆይ አሁን ግን አደጋ ገጥሞች ነው ላይ ስለ ስፒች ፓርላመንት በምን ይመጣሉ የሚለውን ነገር ቼክ አድርግ። አይ ሀብሽል ችግር ለው፣ ችግር ለው፣ ከምን አንግል ከምን አንግል ይመጣል፣ ከምን አንፃል ይከሰታል ምናምን የሚባሉትን ነገሮች ቼክ አድርጊያቸው ጎግል ላይ። ካሉንም ጤና ባለሙያዎች አሉ። እነሱን ቼክ ማድረግ ነው። እኔ ግን ያው ይቅርታ ምር አላወኩም። በበሽታ ምናምን አልመሰለኝ ይሆን ብለሽ ነው። ማስታወቂያ ልናገር፣ ማስታወቂያ ልናገር ከዚህ በኋላ ሊንዳ እህታችን ሕብረት አልፈልግም ብላለች። የሙስሊሞችን ሕብረት አትፈልግም አትፈልግም በቃ አልፈልግም ብላ በግልጽ ተናግራለች። ስለዚህ እንደፈለገች ትሁን። ስትፈልግ ፍቅር ሲል ምን ታምጣው ስትፈልግ የገዳም አባቶችን አምጥታት አጸልይ እኔ በሙስሊም ስም እንትን መዳመጡ ስልምና በስልምና መጫወት ነው የሚመስለኝ። ነቂ ቃል አለስማማ አዳምማማ አዳምጪኝ ይቺ ልጅ ውስጥ ዛር ልችም ይቺ ልጅ የምታስተምረውም ትውልድ የለም እኛ እኛ ተሰብስበን ከእሷም አንማርም። ስለዚህ አንቺ እሷ ቤት አትጂ በቃ አንቺ መብቷ ነው መብቷ ነው አይደለ? በገዛ ስልኳን የከፈተች በቤቷ ሲሆን መብቷ ነው ማለቴ፣ ላይቭ ላይ ሲሆን ግን ነው። ይሄ በእስልምና በሙስሊሞች መናቅ ረቂቅ የአንድ ስማኛ፣ ይሄ ሙስሊሞቹን መናቅ፣ ሆን ብሎ ሙስሊሞቹን ማናደድ፣ እንደዛ ነው እኔ የምረዳው። በገዛ ስልኳ ነው መብቷ ነው። መብቷ ነው በቃ፣ ወላሂ መብቷ ነው። ግልፅ ልንገራችሁ፣ መብቷ ነው። ሊንዳ መብትሽ ነው ግን ብዙ ነገር ይመጣበታል። እሷም ላይ ጥሩ አይመችሽ፣ የራስሽ ጉዳይሽ፣ እንደፈለግሽ ቀላል ነገር አድርገሽ እንዳታስቢው ሊንዳ፣ ቀላል ነገር አይደለም። መብቷን እንደምትለው ቀላል ነገር አይደለም። አረባ አለ እሺ፣ አንድ ሚዩት አደርጊ ይውልሽ። ሊንዳ እስልምና ላይ የነበርኩ ብለሽ እስልምና ስታጥላሊ ብሰማሽ እኔ ከኔ ጋር ትታያለሽ፣ የዛን ሰዓት የኛ ጠላት ትሆኛለሽ። አለበለዚያ ግን በቃ ወዳጅሽ፣ ግን የአገራችን ልጅ ነሽ። በቃ ይመችሽ፣ እንደፈለግሽ ቤትሽን ከፍተሽ፣ እንደፈለግሽ ጨፍሪ፣ እንደፈለግሽ የፈለግሽውን ቄስ ጠርተሽ ቀድሽ። እሺ፣ አመሰግናለሁ። ቴንክ ዩ ባባ። መብትሽን የፈለገኝ ምን የፈለገኝ ካል አለቀ፣ በቃ በትክክል ቤት አንገባም የምትሉ ሰዎች ግን ጤነኛ ናችሁ? የምር ይሄ እኮ ቲክቶክ ነው እንዴ? ቢሊየንስ እኮ ነው የሚጠቀሙት እኮ ቲክቶክን። እናንተ ባትገቡ ሌሎች ሙስሊሞች ይገባሉ። ከዛ ኮመንት ላይ የማይሆን ነገር ይጽፋሉ። የማይሆን ስሜት ይሰማቸዋል። አንገባም የምትሉ ጤነኛ መስለኛል። ተግባብተናል ተግባብተናል። ለቂቄ በጣም ነው ማመሰ በቃ እንደዚህ አይነት ነጻነት ነው ነው የምወደው በቃ ሶሻል ሚዲያ ሶሻል ሚዲያዎች ላይ እንደፈለግሽ ሆነሽ ትችላለሽ የሚባል ነፃነት ነው። ወደ በቃ ሃይማኖት እንኳን ማህበር ከዚህ በኋላ አንዴ ቆይ። ከኦርቶዶክስ ወጥቼ ወደ እስልምና እንኳን ስመጣ የክርስትና እንትን ስህተት ነው ብለሽ በይ፣ እንደዚህ ነው ብለሽ በይ እንኳን ስባል አላልኩም፣ አልገባኝም ነው ያልኩት። በጣም በሚገልመ ሁኔታ አሀብ ስማልት ማይንድ እና ሰው በጣም ማይንዴን ወደዋለው። ለየትኛውም ሃይማኖት ጥላቻ የለኝም ስለዚህ እስልምናን መተሽ ታጥላያለሽ? ነገ ጠዋት ግን እኮ ትክክል አይደለም ማለት እኮ ጥላቻ አይደለም። የሌላ ሰው ሃይማኖት ትክክል አይደለም ማለት ቆይ፣ ኖ የተረዳችሁ ነገር አለ ይመስለኛል። ቆይ ሊንዳ፣ የሌላ ሰው ሃይማኖት ቆይ፣ አሁን ለምሳሌ ጣውት አምልኮ አለ አይደል? ይ የሚያመልክ ሰው አለ አይደለ?